ዛሬ ከሚደረጉት የፕሪምየር ሊጉ ጨዋታዎች መካከል በጣም በታላቅ ጉጉት የሚጠበቀው አንደኛው ማንቸስተር ዩናይትድ እና ሩበን አሞሪም ከረጅም ጊዜ በኋላ አራት ተከታታይ ጨዋታዎችን ያሸንፉ ይሆን የሚለውን ጥያቄያችንን የምንመለስበት ፕሮግራም ነው። ማንቸስተር ዩናይትድ ከሜዳ ውጪ ነው ከኖቲንግሃም ፎረስት ጋር ጨዋታውን የሚያደርገው። በሁለቱ ክለብ አሰልጣኞች መካከል የቃላት ልውውጥ እንዲኖር እንዲፈጠር ሚዲያው የራሱን የሆነ ሚና ተጫውተዋል፣ የሚል አረዳድ አለኝ። ምክንያቱም ሰውየው ስራ አልባ በነበሩበት ጊዜ ክለብ ባለያዙበት ጊዜ በቴሌቪዥን የፐንዲተሪ ስራ ሲሰሩ ነበር። ጨዋታዎችን ያሉ ባዩት ጨዋታ ዙሪያ ሀሳብ ይሰጣሉ፣ ሙያዊ ሀሳባቸውን ይሰጣሉ። ይሄ የሆነው ነሐሴ ወር ላይ ነው። ይህንን ማንቸስተር ዩናይትድ አሉ፣ አሁን አሞሪም ይዞት የሚሰራውን ማንቸስተር ዩናይትድ እኔ ቢይዘውና በአራት አራት ሁለት የጨዋታ ስልት እንዲጫወት ባደርገው አሁን አሞሪም ማሸነፍ ከቻለው በላይ አሸንፋለሁ፣ አሁን አሞሪም መሰብሰብ ከቻለው በላይ በጣም ብዙ ነጥብ እሰበስባለሁ የሚል አስተያየት ሰጥተዋል። ምን አርገው ነው ይህንን አስተያየት የሰጡት? ሁለት ነገሮችን ቀይረው ነው። አንድ አሰልጣኝ ቀይረዋል። ማን እናደረጉ? አሞሪምን አንስተው ራሳቸውን። ሁለት የጨዋታ ስልት ቀይረዋል የአሞሪምን በባክ ስሪ መጫወትን አስተው በባክፎር መጫወትና ይሄ አሁን ኦልድ ፋሽን ነው የሚባለውን ፎርፎርቱን አፕላይ ማድረግ ብለዋል። ይሄንን በማድረግ ማንቸስተር ዩናይትድን የበለጠ ጠንካራ ማድረግ ይቻላል ነው። አንድ ሰው በሌላ ሰው ስራ ላይ ገብቶ ይሄንን ነገር ሲናገር ይሄ ሰውዬ እያከሰራችሁ ነው እያለ ነው። በሌላ አነጋገር ከሱ መንገድ ይልቅ ይሄኛውን መንገድ ብትከተሉ ከሱ ይልቅ እኔን ብትቀጥሩ ይሄ የጨዋታ ሀሳብ ዩናይትድን የተሻለ ቡድን ያደርገዋል፣ ነው ነገር እየወቁ ከዛ፣ አሞሪም መልስ ሰጠ። አሞሪም መልስ ሲሰጥ የተናገረውን ነገር በቀደም አስቀምጠ ነው። አው ፐንዲት ሲኮን እንዲህ ነው መጮህ አለበት፣ ወሬው አለ፣ ፐንዲስት፣ ትኩረት መሳብ አለብሽ። ሰማችሁት ሰማችሁት ማባባል አለብሽ። ስለዚህ ይመስለኛል ይሄንን የተናገረው አለ፣ ረደዋሉ ይህንን ያለው ግን ፐንዲተሪ ሆነ ጨዋታ አይተህ ያየውን ጨዋታ በተመለከተ ጮክ ያለ ርዕስ ሊወጣው የሚችል ነገር የመናገር ግዴታ ውስጥ ስትሆን የምታወራውና አሰልጣኝ ሆነ የምትሰራው ስራ አንድ አይደለም። ይህንን በደንብ ሁላችንም እንረዳዋለን። ሰው የሆን እረዳዋለው ነው ነገሩ። ኤቨርተንን ይዘው ዳይች እና አሞሪም ደግሞ ማንቸስተር ዩናይትድ ቤት ስራ እንደጀመረ አራት ለዜሮ በሆነ ውጤት ዩናይትድ ኤቨርተንን አሸንፎት ነበር ትዚህ ልሽ ከሆነ አላቅም ለውጥማ ለምናምን ብለን እሱ ደግሞ ስቶርም ይመጣል ብሎ የተናገረበት ከጨዋታው ከጨዋታ በኋላ ው እንደዚህ ሸን አለም ግን ለውጥማ ለምናምን ምናምን የሚል ነገር የተነገረበት ማለት ነው። ልክ ነሽ፣ አስታውሰዋለሁ። እና ለምን ምን ማለቱ ነው ምናምን ተብሎ በጊዜው ትልቁ ርዕስ ይሄ እንደነበር አስታውሳለሁ። እና እኛም አድንቀ ነው ነበር ይህንን ሲናገር ምክንያቱም ገና ብዙ ለውጥና መሰራት ያለባቸው ነገሮች ስላሉ ማንችስተር ዩናይትድ ይህንን ጨዋታ ከጨዋታ ብልጫ ጋር በሰፊ የጎል ልዩነት ስላሸነፈ ቀጣዮቹ ጨዋታዎችን ያለንከን ሊወጣ ይችላል ብሎ ማሰብ አስቸጋሪ ነው ተብሎ ሲነገር ነበረ። በወቅቱ ደግሞ ልክ ነው ግን በጣም በጣም መገናኛ ብዙሃን ትኩረት የሰጡት ርዕስ እንደነበር አስታውሳለሁ። ያኔ እንደዚህ በነገር ስላልተጎያሸሙ የሁለቱን አሰልጣኞች ጉዳይ ኤቨርተንን ማሸነፉ ማንችስተር ዩናይትድ እንዳለ ሆኖ ግን አሞሪምና የዳይችን ጉዳይ ብዙ ትኩረት የምንሰጠው አልነበረም። አሁን ግን ይመስለኛል የእንግሊዝ መገናኛ ብዙሃንም ይሁን ይፈልጋሉ ይፈልጋሉ፣ ሞቅ ነው የሚለው ለእነሱም ቢዝነስ ለእነሱም ቢዝነስ ነው፣ ለሊጉም ራሱ የሆኑ የሆነ አሰልጣኝ ከሆነ አሰልጣኝ ሲገናኝ ብዙ ከወደ ኋላ የሚጎተትም ታሪክ አለ ብዙ ነገር የሚያነሱትም አለ እና ጨዋታውን የበለጠ እንድጠብቀው የሚያደርግ ሁኔታዎችን ይፈጥራል። የመጓጓ ተጨማሪ ምክንያት ይኖርሻል ማለት ነው። እንደዚህ አይነት የቃላት ልውውጦች ሲኖሩ ግን፣ አሁን ትኩረት የሳበው ነገር የዳይች እንዲህ ብሎሃል መባልን በተመለከተ አሞሪም የመለሰው መልስ በእነሱ ነገር የመቆስቆስ ፍላጎት ላይ ውሃ የከለሰ ሆነ እንጂ እንደውም ግን የበለጠ ምን ብለው ያባብሰዋል ነገር ይህስ አይ በቃ ይሄ ከአሰልጣኝ የተሰጠኝ አይነት አስተያየት አይደለም፣ አይነት ልክ እኮ ነው ታዲያ፣ ልክ እኮ ነው እረዳዋለ አለ። ፐንዲት ሆኖ ነው የተናገረው፣ አሰልጣኝ ቢሆን ይሄንን እንደማይል እርግጠኛ ነኝ። ግሰው አሰልጣኝ ናቸው እ አሰልጣኝ የነበረ ነው ያለ፣ አሰልጣኝ የነበረ አሁን ፐንዲት ሆኖ ይሰራ በነበረበት ጊዜ ፐንዲተሪ ምን ይፈልጋል? በቴሌቪዥን ቁጭ ብሎ አስተያየት መስጠት፣ ጋሪ ኔቨል፣ ጀሚ ካራገር፣ ሄነሪ እንደሚያውሩት ማይካ ሪቻርድስ ምናምን እንደሚያውሩት፣ ሞቅ ማድረግ ይፈልጋል ትኩረት መገኘት ስላለበት በዛ ግዴታ ውስጥ ስለሆነ የተናገረው ነው። እረዳዋለሁ አለ። አሁን ደግሞ ሊያመጣ ይችላል አለ፣ በአራት አራት ሁለት ሊያመጣ ይችላል። እኔ ግን አላምንበትም አለ። አሁን ምንም ወዴትም ልትቀጥዩ አትሽም። ትላንትና ወዲያ እኮ ሰውዬውም ተናገረ እኮ ዳይችም እኮ ተናገረ። እኔ ፐርሰናሊ አሞሪ ምን ማለት አይደለም ማለት በእርግጠኝነት ከዛሬው ጨዋታ በኋላ ይህንን አይናገርም ቢያሸንፍም ቢሸንፍ አሰልጣኝ ነው። አሁን መሬት ላይ ነው ያለው እዛ ቴክኒካል ኤሪያ ላይ ነው ያለው። ነገሩ እንዴት እንደሚሆን ምን መባል እንዳለበት ምን መባል እንደሌለበት ያውቃል። እኛንን እንደውም እንደ አሞሪም ያልተረዳን የሚመስለኝ እነ ካራገር፣ እነ ፖል ስኮልስ፣ እነሩኒ የሆነ የሆነ ነገር ሲናገሩ እነዚህ ደግሞ ምናምን የምንለው እነሱ እንደዛ የሚያስብል ስሜት መፍጠር እንጀራቸው ስለሆነ ነው። እንደዛ ካልተባለ አይሆንም። አዎ እኮ አሁን ለእነሱ ቢሆን ችግር የለውም ብዬ ነው የማስበው። በቃ እነሱ ስራቸው ነው። ብዙ ነገሮችን ማስጮ የሚችሉበትን ሁኔታ ይፈጥራሉ። ያም ደግሞ ከብዙ አንጻር ስለሆነ እንረዳዋለን። አሁን ሰውን ዳይች ግን እዛ የትንታኔ ቦታ ላይ ሲቀመጡ የቀድሞ አሰልጣኝ ተብለው እኮ አይደል፣ አሰልጣኝ አለ አይደሉም፣ ለጊዜው በዛ ወቅት ስራ የላቸውም። ግን በአሰልጣኝነታቸው አሁን ለምሳሌ ሞሪኒዮ አሰልጣኝ ሳይሆኑ ሀሳብ መልስ ሞሪኒዮን ምሳሌ የሚያደርግ ነው። ኧረ ሀሳቤ ይገብታል ገብቶኛል። አዎ የገባኝ ይመስለኛል ግን ጨርሹ። እሺ። እና አሁን ሞሪኒዮ ስራ ሳይኖራቸው እዚያ የትንታኔ ቦታ ላይ ቢቀመጡ አሰልጣኝነትን ወክለው ነው አስተያየት የሚሰጡት እንጂ አሰልጣኝነትን ወክለው አይደለም አሰልጣኝ ተብለው ነው ወይም የሚቀመጡት እና በአሰልጣኝነት የስራ ሂደታቸው ነው እዛ ቦታ ላይ የተቀመጡት እንጂ የትንታኔ ባለሙያ ምናምን ስለሆኑ ወይም ፐንዲት ስለሆኑ አይደለም። ለዛ ነው እኔ አሁን የቅድሞ አሰልጣኝ ስራቸውን አጋጣሚ ግን የፐንዲተሪ ስራ እሚሰራ ናቸው። እሱንም አንረዳዋለን፣ ግን እንደ ፐንዲተሪ ግን አይቆጠሩም። እንደ ሁልጊዜ ስራ በዛ ወቅት እንደዛ ነው የሚቆጠሩት። ፐንዲተሪ ማለት እኮ የቋሚ የሚባል ነገር እንኳ አይደለም እኮ አሁን እንደ ስራቸው ተብሎ ግን አይጠራም አይደል። አሁን ለምሳሌ ጋሪ ኔብል ስራው ምንድን ነው ምናምን ብንል የትንታኔ ባለሙያ እግር ኳስ ምናምን ለሶስት ቀን ሶስቱን ጨዋታዎች በተመለከተ በቴሌቪዥን ገብቶ ሞሪኒዮ ቢናገር አሴ ፐንዲት የተናገረው ነው፣ በቃ ስለዚህ ፐንዲተሪ ነው ያኔ በዛች ሶስቱ አጋጣሚ ዊኮል። ይህም ፐንዲተሪ ሌላ ምንም የምንለው ነገር የለ። ማናጀር ነው እንዳት የማን ምንም የለውማ። ኮች ነው እንዳት የማን ይህ ማንንም ሪስፖንስብሊቲ አልወሰደም። ለእኔ እንደውም አንዱ ጥሩ ምሳሌ የሚሆነው በነጆኖቢ ሚካኤል ፖድካስት ላይ ቀርቦ ሞሪኒዮ ምንድን ነበር የተናገረው? ማነው ዋንጫ ምናምን ምናምን ምናም ብስለት አርሰናል እዚህ ያለ ሰው ነው አሰልጣኝ ቢሆን እንደዚህ ይላል። አይንም ገብቶ ሸላበል አሁን አይልም። ይሄ ሪስፔክት ምናምን የምታሳያቸው ነገሮች አሉ። አርሰናል ዋንጫ ያሸንፍ ምን ይልሽ ይችላል፣ ግን ኔ ቬሪ ፕሮፐር ዌይ ይ በአግባብ ባለው መንገድ፣ በጨዋ መንገድ ምናምን ይልሻል። አሴፍሪ ፐርሰን ግን ሙያውን እንደሚያውቅ ለዛ ተብሎ ስለተጋበዘ ሀሳብ ስት ሲባል ግን አህ ሊል ይችላል። አይሆንም እኮ አይደለም ይሄ አይሆንም አይሆንም ይሻላል እኮ ከዚህ አይሆንም ይሻል ምን ይሻላል ነው። በጣም በጣም ሁኔታ ነው ያኔ ስሜታቸውን ያንጸባረቁበት መልክ አይደለም፣ ባይሆን የሚመረጥ ነው። ኢቭን አሰልጣኝ ባትሆኝ ፐንዲተሪ ብትሆኝ አሁን ያነሳቸው በፐንዲተሪነት አይደለም፣ ኖርማል ኢንተርቪው ነው። አሰልጣኝ ነበሩ አይደል? ያለ። አይ አልነበረ። አዎ ቀላል ዝም ብሎ ቃለ ምልልስ ላይ ነው። አሰልጣኝ ሊሆን ይችላል አላውቅም፣ ግን ቃለ ምልልስ ነው። ከክለብ ሪስፖንስብሊቲ ጋር ተያይዞ የሚዲያ ዲዩቲውን እየተወጣ ግን አለ። ምክንያቱም ለጆኖቤ ሚካኤል የሚወጣው ዲዩቲ የለውም ገብተሻል? የሚልሽ ስለዚህ፣ ዳይች ያንን ነገር ቢናገሩ እኔ የአሞሪ መልስ እኔ ሙሉ በሙሉ የምወስደው ነው። ሰንበዲ ኮሜንት ሊያደርግ ይችላል። አንቺ ላይ ምትሰሪው ስራ ላይ ምትሰሪው ስራ ላይ ኮሜንት ሲያደርግ ፌሎ ፕሮፌሽናልስ የሚናገሩት ነገር ቢሆን ዳይሬክት አታክ ነው ተደርጎ የሚወሰዱ አለ አንቺን በተመለከተ ይህቺ ሸገር ስፖርት ላይ የምታቀርቡ ከአራት እስከ ስድስት ምናምን ምናምን ብሎ ቢናገር ሌላ ሚዲያ ላይ የስፖርት ጋዜጠኛው ነው የሚሰራ ሰው ኢንስቴድ፣ ዳይሬክት አታክ ምንም እንትን የለውም። ግን ሌላ ገለልተኛ ግን በሶሻል ሚዲያ ፕላትፎርም አንቺን ወዶ አንቺን አድንቆ አንቺን አንቆለጳጵሶ ምናምን ሊናገር ይችላል። እኔን ወቅሶ ደግሞ ሊናገር ይችላል። ምንም ማለት አይደል። እንደዛ ነው ብቻ ግን አልሰፋም። ግን ሞሪኒዮ ቢሆን ኖሮ አሰልጣኙ ደግሞ ይሰፋ ነበር። እሱ ምን ያውቃል እያመጣ መውረድ ነው እንጂ ምናምን ሊልሽ ይችላል። ያንን ሰውዬ ለሌላ ድጋሚ የሆነ አስተያየት ሊጋብዘው ይችላል ብዬ ነው የማስበው። ዞሮ ዞሮ የእኔ ኢንተረስት እዚህኛው ሀሳብ ላይ መቆየት አልነበረም የእኔ ሀሳብ ዛሬ ኖቬምበር አንድ 2025 ነው በፈረንጆቹ ኤሪክ ቴናግ የተባረሩበት አመት ነው። ልክ አንድ አመት ኤሪክ ቴናግ ማንቸስተር ዩናይትድ ከተባረሩ እና ማንቸስተር ዩናይትድ ከኤሪክ ቴናግ መሰናበብ በኋላ ማንን ይቀጥር ይሆን ምናምን አይነት ነገር ላይ ነን ያለን። ከተወሰነው ቀናት በኋላ ደግሞ ኖቬምበር 14 ይመስለኛል አሞሪም ማንቸስተር ዩናይትድ ቤት ሥራ የጀመረበት አንደኛ አመት ይሆናል። ያኔ ከኢንተርናሽናል ብሬክ በኋላ በኋላ በቃ ልክ እንደዚህ አሁን ልክ ኢንተርናሽናል በቃ በዚህ ወቅት ነው ቫን ኒስተልሮይ የተወሰኑ ጨዋታዎችን ያዘና ማለት ነው። ስለዚህ አሁን እነዚህ አንድ አመታት ምን አስተማሩ? አንደኛው ጥያቄ። ሁለተኛው ጥያቄ ለምሳሌ አሁን በዚህ ረገድ የሚነገረው ምንድን ነው? የማንቸስተር ዩናይትድ የኦፊስ ባለስልጣናት በማንቸስተር ዩናይትድ ጉዳይ ላይ በአሞሪም ጉዳይ ላይ በተጫዋች ዝውውር ላይ ምናምን የሚወስሉት እነ ኦማር በራዳ እነ ዊሎክስ ምናምን የምታየው ኢንክሉዲንግ ሰር ጅም ራትክሊፍ በአሞሪም በጣም ደስተኛ ናቸው። ማንቸስተር ዩናይትድን ለውጦታል የሚል ይሄ ማመንታት። ለውጥም አለ ችግርም አለ ምናምን አይደለም፣ ሳትስፋክሽን ነው አሁን ማውራሽ። በቃ ልክ ነው ይሄ ሰውዬ። አሁን ጊዜ ስጡት፣ በሂደት ውስጥ በሶስት አመት ውስጥ ነው ይህንን ሊያስተካክል የሚችለው ምናምን አይደለም። ሳምር እያልኩ ያለሁት ማንቸስተር ዩናይትድ ትክክለኛውን ሰው አግኝቷል። ሳትስፋክሽን አለ ማንቸስተር ናይትድ ባለስልጣናት ላይ ምን ሳትስፋ ያደርጋቸው? ፕሮሰሱ ትክክል ነው ብለው የፕሮሰሱን ትክክለኝነት ምን አሳያቸው? ያለፉት ሳምንታት ፐርፎርማንስና ውጤት ውጤት አላልኩ፣ ፐርፎርማንስ ፕላስ ውጤት። አሞሪም ያስጋቴት በቃ አግኝቶታል። ማንቸስተር ናይትድ ቤት የሚፈለገውን ነገር ምናምን አግኝቶታል። ሶ ዛ ሀፒ እና ዛሬም እንዲቀጥል ተስፋ ያደርጋሉ፣ ይጠብቃሉ፣ ያምናሉ። ይሄ በችኮላ እንወስን ምናምን አይነት ዲያሎግ አይደለም ያለው። ደስተኞች ነን። በችኮላ እንወስንም ማለት ትንሽም ብቶ ምናለች ሩም አለች ሊያስወስን የሚችል መጥፎ ነገር ሊያስወስን የሚችል ጥሩ ያልሆነ ነገር አለ ማለት ነው። አሁን ግን የምናወራው ደስተኛ ነን ስለማለታቸው ነው። ዩናይትድን የምንለወጠው ባለፉት ሶስት አራት ጨዋታዎች ወይም በዚህ የውድድር ዓመት ሲባል አንደኛው በጣም ፈጣን የሆነ የማጥቃት እንቅስቃሴ አለው። ሁለተኛው በረጅም ኳሶች የመጠቀም አቅሙ ጨምሯል። ሶስተኛው አዳዲሶቹ ተጫዋቾች በአቲቲዩድ ተጫዋቾች ወደ ሜዳ ይዘው በሚገቡት የዊኒንግ ሜንታሊቲ በሚገባ አግዘውታል። ማንቸስተር ዩናይትድን ተግተው ነው ታዲያ መከራው አይደለ ኖረውት ነው የሚያስፈልገውን የአሸናፊነት ስሜት ኖረውት ነው ማቻስኩኛ ኖሮት ነው። ኤምቤሞ፣ ከዛስ ሴኒ ላሜንስ። የሴኒ ላሜንስን ቁጥር አውጥቼ ብነግርሽ በጣም ደስ ይለኛል። በአልታ የማንቸስተር ዩናይትድ ምን ያህል እንደተሰቃየ፣ በኦናና ማንቸስተር ዩናይትድ ምን ያህል ፍዳውን እንዳየ፣ አሁን ደግሞ ምን እየሆነ እንደሆነ የሚያሳየውን አንድ የቁጥር መረጃ ብነግርሽ፣ ለምሳሌ አንድሬ ኦናና ሴቪንግ ፐርሰንቴጁ ኳስ የማዳን አቅም ስልሳ ስድስት ነጥብ ዘጠኝ ነው አልታይ 50 በመቶ ነው። ሴቭ የሚያደርግልሽ ሴኒላሜንስ ከተሞከረበት ግማሹ ይገባል ማለት ነው በአበቃ ይቸገራል። በጣም ሴኒላሜንስ ወደ ሰባ ዘጠኝ በመቶ ነው የወሰደው። ገብቶሽ አለምልሽ ይሄ በጣም ከባድ ነው። ኦናና ላይ በሰባ ደቂቃ አንድ ጎል ይገባል። ሴኒላሜንስ ላይ የሚገባው ነግርሻለሁ። አልታይ ላይ በአርባ ሶስት ደቂቃ ይገባል ነው የለምፍዳውን እንዳያልከው እንትን ነው ማንቸስተር ዩናይትድ በእውነት ነት ነው ነው ምን በነዚህ በሴኒ ላሜንስ ጊዜ ግን ማንቸስተር ዩናይትድ በዘጠና ደቂቃ ነው አንድ ጎል የሚገባበት ኦልሞስት ኤቭሪ አዘር ጌም ላይ ነው የሚገባበት ማለት ነው። አግኝተሽ አልታይ ሁለት ያስተናግድ ነበር በዘጠና ደቂቃ ምክንያቱም በአርባ ሶስት ደቂቃ አንድ ጎል ስለሚገባበት ኦናና ደግሞ በሰባ ደቂቃ ነው አንድ ጎል የሚገባበት። ስለዚህ የሆነ አንድ ነጥብ ምናምን ምናምን ጎል ያስተናግል ማለት ነው። ከዛ ውጭ ግን ሴኒ ላሜንስ የዩናይትድ የመጀመሪያ ተሰላፊ ሆኖ ወደ ሜዳ መግባ ከጀመረበት ጊዜ ጀምሮ ይሄ ሎንግ ቦሎች ላይ ዩናይትድ ሰክሰስፉል፣ ሊቨርፑል ላይ እንደዚሁም ደግሞ ከዛ በኋላ በመጣው ጨዋታም ላይ በጣም አሪፍ ነው ዩናይትድ የነበረው። ይሄ መንገድ ያዋጣኛል ብሎ እንዲያስብበት አድርጎታል። 85 በመቶ ሎንግ ቦሎችን ሴኔ ላሜንስ ይልካል። አንድሬ ኦናና 43 ፐርሰንት ነው፣ አልታይ 56 ፐርሰንት። ምን ያህል ነገር እንደተለወጠ ነው። ሴቪንግ ላይ ወይም ኳስ ማዳን ላይ የተለወጠውን ነገር ጎል ኮንሲድ የሚያደርጉት ነገር ምን ያህል እንደተለወጠ ከአልታይ እኮ ከእጥፍ በላይ ነው ያሻሻለው እኮ ሴኔ ላሜንስ። እንደዚሁም ደግሞ ዲስትሪቢዩሽን ላይ ምን ያህል እንደተለወጠ ምናምን ማየት ትችያለች። ስለዚህ ምንድን ብለን አፋችንን ሞልተን መናገር እንችላለን? ማንቸስተር ዩናይትድ ኢን ዘ ራይት ዳይሬክሽን ነው ትክክለኛው አቅጣጫ ላይ ነው ብሎ መናገር ይቻላል። መናገር የሚያስችል ሀቅና እውነትም አለ። ሌላ የተቀየረ ነገር ካለፈው የውድድር አመት አንጻር የማንቸስተር ዩናይትድ አይነኬ ተጫዋቾች የሚባሉ መኖር መጀመራቸው ነው አሁን ሩበን አሞሪም በዘንድሮ የውድድር ዓመት ሰንደርላንድን የሚግጠም ሊቨርፑልን የሚግጠም ብራይተንን የሚግጠም አሞሪም ቶሎ ቶሎ የማይቀይራቸው ቤስት ኢለቨን ውስጥ የማታጫቸው ሰባት ተጫዋቾች ኦልሞስት እየተፈጠሩ ነው። ቡድኑ በእነሱ ዙሪያ ሊገነባ ማለት ነው። ስማቸውን ብቻ ጠርተን እንውጣ ግዴ ላች እንመለስበታለን፣ እንመለስበታለ ሌላ ጊዜ። ሴኔላሜንስ አሁን አይነካም። ማቲያስ ደላችስ አይነካም። አንተ እንደ አካላዊ ቁመቱ አይደለም ይላሉ፣ ፍጥነቱ በተመለከተ ሲገልጹት ማለት ነው። ስለሆነ ረጅም ስለሆነ ነው የሚመስልናል። አይደለም፣ አደለም። ከዛ ማቲያስ ኩኛ ስንት ጠራው? ማቲያስ ኩኛ፣ ብሪያን ምቤሞ፣ አማድ ዲያሎ፣ ብሮኖ ፈርናንዴዝ፣ ካዚሜሮ እነዚህ አትሌቲክ ላይ ያስቀመጣቸው የአሞሪም አይነኬ ተጫዋቾች ነው። አይነኬ ተጫዋች መፍጠር ማለት የምትተማመኝበትን ተጨማሪ ቁጥር እያገኘች ነው ማለት ነው። ገብትሻል አ ሰባት ካገኘሽ አሪፍ ነው። የቀረሽ ስንት ነው? ሶስት አውት ፊልድ ፕሌየሮች ናቸው የቀሩች ማለት ነው። እዛ ቦታ ላይ አይነኬ ለመሆን፣ ሀሪ ማጓየር፣ ሌኒ ዮሮ እያሉ እነዛ ሰዎች ደግሞ መታከል አለባቸው። ሜሰን ማውንት መምጣት ለመምጣት መታገል አለባቸው። ዲየጎ ዳሎ ገና አልገባም እያለ ነው የሚሄደው። ሬጉላርስ ማግኘት ግን የመሻሻል ትክክለኛ የሚባለው አንደኛው ማሳያ እሱ ነው። የማንችስተር ዩናይትድ አስፈሪው የፊት ለፊት ስጋት ራይት ዳይሬክሽን ላይ ነው ብንልም አስፈሪ የፊት ለፊት ስጋቱ አፍሪካ ዋንጫ ነው። እኔ ምን እንደሚያደርገው አላውቅም። ትላንትና ተጠይቆ ነበረ። እኔ ወጣዋለሁ ብሏል። ግን እንዴት እንደሚወጣው ለማየት በጣም ነው የምጓጓው በጣም ነው የምናፍቀው። አስራ ሁለት ሰዓት ላይ ኖቲንግሃም ፎረስት ከማንቸስተር ዩናይትድ፣ ዳይች ካሞሪም፣ አርሰናል ከበርነለይ ዋትግም። በእውነት ግን እኔ የበለጠ መርጭ የማየውን ጨዋታ ልንገር በዚህ ሳምንት መጨረሻ ቶሎ ቶሎ ልበልና ሊቨርፑል ካስቶንቪላ ምሽት አምስት ሰዓት ነው ወደን ነው የምናየው። ነገ ማንቸስተር ሲቲ ከበርንመዝ የሳምንቱ ትልቅ ጨዋታ ነ ሲቲ ከበርንመዝ የሚገርሙ ቸልሲና ቶትናም አላቸዋል። አሁነ ይህ ግን ከዛ በላይ ሊቨርፑል ከአስቶን ቪላ እንደዚሁም ደግሞ ሲቲ ከበርንመዝ የሚያደርጉ ጨዋታ ነው የበለጠ ትኩረት የወሰደው። እሺ፣ በጣም አሪፍ አሪፍ ነጥቦችን አንስተናል። ተጨማሪ ደግሞ መረጃዎችን ሸገር ስፖርት ዊዛ አበበ ግደይ በተሰኘው የዩትዩብ ቻናላችን ላይ ይዘን እንመጣለን። እንጨርሳለን እዚህ ላይ ፕሮግራማችንን። እናመሰግናለን። አብራችሁን ስለነበራችሁ የተከበራችሁ አድማጮቻችን፣ በያላችሁበት መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።